እኔ ምለው ግን ሩታ እንድትጠላ በዚህ ጥግም በዚህ ልክ መሄድ ግን ምን የሚሉት ነው? እንዲህ አታስመስሉ፣ ስራ ነው የሚሰሩት። እሷ እንድትጠላ እሷ የሆነ ነገር እንድትባል ኮሜንት ላይ እንድትሰደብ ምናምን ማድረግ የለባችሁም። በቃ እናንተ ስለን እዚህ ጨዋታ ውስጥ በአትገቡ ራሱ አሪፍ ነው ማለት ነው ለእናንተ። ትልቅ ሰው አይደላችሁ እንዴ? አሰላም አለይኮ ራመቱ ለበረካቱ፣ እንዲሁም ክርስቲያኖች እንዴት ናችሁ? ላይክ በማድረግ ቪዲዮን ጀምሩ። እኔ ምለው ቡዜና እንትና ቅድ የተናገሩትን አይታችኋል? ትላንትና ማለት ነው። አዎ በስልክ አውራ ይመለከቷታል ሰምተናል። ግን በዚህ ልክ እናንተ ማስመሰልን መካን የለባችሁም። ለምን እዚጋ ኦዲንስ እሷን እንዲጠላት እንዲሰርባት ነው እያደረጋቸው ያላችሁ በምትናገሩት ነገር? ታንቢ ያለች እንዲያኛውን አንድ ቀን ነው ሁለት ቀን አብርሽን ስታናግሪ አይተናል። ቡዜ ማለት ነው። የሉ ደግሞ እስከ ጭራሽም ስታናግሪ አይተ እሱ ሲሰራ ይህን አክላት መጡም። እሷ ግን እንደዚህ አይነት ነገር ስታደርግ እሷ ላይ ይበረታል። ለምንድን ነው ግን ትበረታላችሁ? የአብርሽ ቤተሰቦች ማለት ነው። ግር ብላችሁ ነው የምትወጡት። ሁሉም ስራ ነው የያዘው። ሩታም ስራ ነው ለምን ትናላችሁ? በምን ንማር ምናም ለምትሉት ማለት ነው እንዴ በቃ የሰው ልጅ ብር በሚያገኝበት መንገድ ነው እየሄዱ ያለው እነሱ ብር በሚያገኙበት መንገድ ነው እየሄዱ ያሉት ማለት ነው ስለዚህ ልጅቷን አትስደቧት አታሰድቧት ማለት ነው በቃ ኤልዱም ያችኛዋም ልጅ ለይታቸው ብለው ነው እንደዚህ ሚዲያ ላይ እየወጡ የሚያወሩት ማለት ነው ለእሷ ቀንታዋት ወይም ለአብርሽ ቀንታ አይደለም ለብራቸው ነው እናንተ እዛ ጋር እነሱ እንደዚህ አይነት ነገር በሰሩ ቁጥር ዶላር ሊቆጥርላቸዋል ስለዚህ መስራት አለባቸው ማለት ነው እና ሩቷን አትስደቧት ልጁ ባለትዳር ነው። እሱም ለስራ ነው የመጣው። ኢትዮብ ሊከፈት እንደዛ ነ እነዛም ደግሞ ወንድሞቿ አይደሉም የሩታ ማለት ነው። ለስራ ነው እንዲሰሩ ነው የተከፍሏቸው ነው የሚሰሩት ማለት ነው። ስለዚህ ብዙም እናንተ እንትን አትበሉ ማለት የምትሳደቡ ልጆች አትስደቧት ልጅቷን ማለት ነው። ምን ታድርጋችሁ፣ በቃ ስራ እንደሆነ እኮ ግልጽና ግልጽ ነው። እየታየኩ ነው። በግልጽ አማርኛ ማለት ነው። ልጅቷም እየታናል ልጁ ደግሞ ባለትዳር ነው። ከዚህ በላይ ምን ይሆንላችሁ? ፎቶ ወጣላችሁ፣ ባለትዳር ነው አለቃ። ልጅቷ ደግሞ እርጉዝ ናት። ያኔ እርጉዝ ሴት እንዴ ለብቻዋ መኖርን እንኳን ብትመር ከሌላ ወንድ ጋር ትሆናለች ብላችሁ እንዴት ነው የምታስቡት? ነብሰጡናት ትወልደዋለች። ልጁ አብርሃም ደግሞ የልጁ አባት ነው። ተጣልተው አይጣሉም፣ አልተለያዩም፣ አንድ ላይ ነው ያሉት። ግን እናንተ እንደዚህ በተናገራችሁ ቁጥር አብርሽንም የሚወድ ሩታንም የሚወድ ብዙ ወደ የሚጨነቅ ብላችሁ አስቡ።